ሰላም ሰላም እንደምን ናችሁ? ደህና ናችሁ? ዛሬ ሰላጣ በጣም ቀላል ሰላጣ በማንኛውም ሰዓት ከማንኛውም ግብዣ የሚሰራ የሰላጣ አይነት አሰራር ላሳያችሁ። እዚህ ጋር መልፉፍ አለኝ፣ ቲማቲም ሮማ፣ ሌሞንና ትንሽ የካሮት አለኝ። እዚህ ጋር ሶስ እንሰራ በመጀመሪያ ማለት ነው። እዚህ ጋራ ትንሽ የብላክ ፔፐር አረጋለሁ። ከዚህ ጋር ጨዋ አለኝ። ጨዋ ትንሽ እንደዚህ አደርጋለሁ። እዚህ ጋር እዚህ ዘይት ነው፣ ዚህ ዘይት ነው አንድ ሁለት የሽርባ ማንኪ የሚሆን አደርጋለሁ። እዚህ ጋር ይሄኛው ርመን ፈሳሹ አለኝ ማለት ነው፣ ዲብስ ርመና የሚባለው ይህንንም እንደዚህ አንድ ሁለት የሻይ ማንኪ አደርጋለሁ ማለት ነው።

ምትገኘች እዚህ ጋር ይሄኛው ፈል ይሄ ነገር አብያት ከዛ እዚህ ጋር ውሃ ዘፈዝፈዋለሁ ማለት ነው። ከዛ እዚህ ጋር ጓደኞች ለዚህኛውም ማለት ነው። ይው ልክ እንደዛው ትንሽ ነገር አረግበታለሁ። ትንሽ ጨው አረግበታለሁ።

ይህ ጓደኞች እንደዚህ ቀጠጥ እንዲሆኑ ማለት ነው።

እሺ ጓደኞቼ፣ ይሄኛው ሶስ እንዳለ ነው። ሌላ አይነት ደግሞ ሶስ ከፈለጋችሁ እኔ ያለኝ ነው ይሄ ራንች፣ በዚህ መጠቀም እንችላላችሁ ማለት ነው። እዚህ ጋር ሰሃን አለኝ። እዚህ ጋር ትንሽዬ የኪያር እንደዚህ አረጋለሁ። እሺ ጓደኞች፣ እዚህ ጋር እንደዚህ ከሰ አረጋለሁ። ጓደኝ፣ እዚህ እንደዚህ ትንሽ ይሄ ነው አረጋለሁ። እዚህ ጋር እንደዚህ ትንሽ ያረጋለሁ። ከቀድም ከገጠፍኩት ጋር ምንድነው? እዚህ ጋር ቲማቲም ነው እንደዚህ አደርጋለሁ። እዚህ ጋር ትንሽ ይ እንደዚህ ከዚ ይሳላል ሶስ ነው እንደዚህ ትንሽ አደርግበታለሁ። ችግር የለብኝም። አንድ ትንሽ አደረግበታለሁ አሁን ይሄው አለቀ መብላት

በጣም የምወደውን ሰላጣ ሰላጣ ራሱት እንደምንጣፍጥ እኔ ይሄ ለራሴ ስለሆነ ነው። እሺ ከዛ ይሄን ደግሞ እርሴ ሰርቼ ላሳያችሁ እንዴት እንደሚጣፍጥ